እሺ ተመልካቾች እንዴት ናችሁ? እንግዲህ ከቅርብ ጊዜ ወዲህ የኢትዮጵያ ብሔራዊ ባንክ አደረገው መሻሻያ መካከል የኢትዮጵያ የመንግስት የግምጃ ቤት ሰነድን ዘመናዊ በሆነ መልኩ ለህብረተሰቡ ማቅረብ ነው፣ በሽያጭ ማቅረብ። እንግዲህ የመንግስት የግምጃ ቤት ሰነድ ማለት ምንድን ነው? መንግስት ገንዘብ በፈለገ ጊዜ የሚያዘጋጃቸው ሰነዶች ሊኖሩ ይችላሉ። ቦንድ ልትሉ ትችላላችሁ። ሰነዶች ያዘጋጅና ሰነዱን የሚፈልጉ ደግሞ ይገዛሉ። እሱ ደግሞ የሚያስበውን ወለድ እያሰበ ለሰነዱ ተመላሽ ያደርጋል። እንደው በቀላሉ እንኳን አንድ ቦንድ ምሳሌ ብትወስዱ የህዳሴውን ግድብ እንደ ምሳሌ መውሰድ ትችላላችሁ። ቦንድ ነው፣ የመንግስት ቦንድ ነው እሱ። ስለዚህ ሰነድ በእጆቻችሁ ይዛችሁ ለመንግስት ለሰነዱ የሚሆነውን ገንዘብ ከፍላችኋል። ግን አምስት ዓመቱን እየጠበቃችሁ እየሄዳችሁ ገንዘባችሁን ወስዳችኋል። እንደሱ ብላችሁ ልታስቡ ትችላላችሁ። ግን የመንግስት የግምጃ ቤት ሰነድ ለተወሰነ ጊዜ ለአጭር ጊዜ መንግስት ብድር ሲፈልግ ወይ ደግሞ ገንዘብ ሲፈልግ የሚያዘጋጀው ሰነድ ነው እና በዓለም አቀፍ ደረጃ የታወቀ ቀናቶች አሉ የ28 ቀን አለ የ91 ቀን አለ የ182 ቀን የሚከፈልበት የ364 ቀን የሚከፈልበት ቀናቶች ያለባቸው የመንግስት የግምጃ ቤት ሰነዶች ይዘጋጃሉ የ 28 ቀን ከሆነ ምንድነው በ28 ቀን ውስጥ ተሸጦ በ28 ቀን ውስጥ የሚከፈል ማለት ነው በ91 ቀን የሚባለው ምንድነው በ91 ቀን ውስጥ ተሸጦ የሚከፈል ማለት ነው ወይም ደግሞ ዛሬ ከገዛችው የ91 ቀን ከሆነ ከ91 ቀን በኋላ ገንዘቡ ይመለስላችኋል እንደማለት ነው እና አሁን ብሔራዊ ባንክ በዘመናዊ መልኩ በፊት እንግዲህ የመንግስት የልማት ድርጅቶች ይገዙ ነበር ከዛ በኋላ ደግሞ ማሻሻያ ተደረገና የግል ባንኮች የመንግስት የግምጃ ቤት ሰነድ እንዲገዙ ተፈቅዶ ነበር። አሁን ደግሞ በዘመናዊ መልኩ የካፒታል ገበያም ስለተከፈተ ማህበረሰቡ መግዛት እንዲችል አሁን፣ በፊት የመንግስት የግምጃ ቤት ሰነድ የሚሸጥበት ሁኔታ እንግዲህ በአዲስ ዘመን ማስታወቂያ የሚወጣ ነበር። የግምጃ ቤት ሰነድ የጨረታ ቁጥሩ ይወጣል። ለሽያጭ የቀረበው የገንዘብ መጠን እየተጠቀሰ ይቀርባል። ደግሞ መቼ ሰነዶቹ መቼ መቅረብ እንዳለባቸው ይቀርባል። የገንዘቡ ገንዘቡ ልክ ለአንድ ቀን ምን ያህል ለዘጠና አንድ ቀን ምን ያህል ለመቶ ሰማንያ ሁለት ቀን ምን ያህል ለሶስት መቶ ስልሳ አራት ቀን ምን ያህል የሚለው እና ለእያንዳንዱ ግምጃ ቤት ሰነድ መነሻውም ይቀመጣል። አሁን አምስት ሽብር ተብሎ ይቀመጥ ነበር አምስት ሽብር ከዝቅተኛ አምስት ሽብር እና ከአምስት ሽብር በላይ ደግሞ የሚፈለግ ከሆነ ደግሞ አንዳንዴ ጣራውም እየተጠቀሰ የዚህን ያህል የሚገዛው የሚለው ይቀርባል። ስለዚህ ማንኛውም ተጫራቾች ለሁሉም ሰነድ ማስገባት ይችላሉ። ለ28ቱም ማስገባት ይችላሉ። ለ91ዱም ማስገባት ይችላሉ። ለ182ቱም ለ364ቱም ጨረታ መወዳደር ይችላሉ። በነጠላም በጋራም መወዳደር ይችላሉ። አሁን ይሄ ለማህበረሰቡ ቀርቧል። ካፒታል ገበያ ውስጥ እና በወለድ ተመን ጠቅላላ የገንዘብ ፖሊሲው እንዲመራ ብሔራዊ ባንክ የፖሊሲ ማሻሻያ ማድረጉን ተከትሎ በቅርቡ የገንዘብ ፖሊሲ ኮሚቴም የአጭር ጊዜ የወለድ ተመኖች አሁን የግምጃ ቤት ሰነድ የአጭር ጊዜ የወለድ ተመን ነው የሚባለው። ምክንያቱም ለ28 ቀን የምትቆይ የወለድ ተመን ስለሆነ እሱ፣ ለምሳሌ 2016 ታህሳስ ወር ላይ ይከፈልበት የነበረ የወለድ መጠን 159 ፐርሰንት ነበር። አሁን የካቲት ወር 2017 ላይ ወደ 177 ፐርሰንት አድጓል። ስለዚህ ዋጋነት 15 ከመቶ ነው። ስትመለከቱት ከዋጋ ንረቱ በላይ ነው የሚታሰብበት። ስለዚህ ለመጀመሪያ ጊዜ ከዋጋ ንረት በላይ የሆነ የወለድ ተመን ተስተውሏል ኢትዮጵያ ኢኮኖሚ ውስጥ ተብሎ በቅርቡ ሲቀርብ ነበር። ስለዚህ እዚህ ውስጥ መሳተፍ የመንግስት የግምጃ ቤት ሰነድን መሳተፍ እኔ ቀላል ኢንቨስትመንት እንደሆነ ይሰማኛል። ለእናንተም ሪኮመንድ አደርጋለሁ። አሁን ሲከፈት እንግዲህ ማንኛውንም ቦንድ እንደምትገዙት የካፒታል ገበያ ውስጥ አከናዋኝ የሆኑ ድርጅቶች ላይ ሊለቀቅ ይችላል። ስለዚህ ከዛ ልትገዙ ትችላላችሁ። አሁን በገዢ ሳይድ ምን አይነት እድሎች አሉት የሚለው አንደኛ የአጭር ጊዜ መሆኑ እድል ነው። ለምሳሌ አንድ ሰው አስር ሺህ ብር ቢኖረው እና ዝቅተኛው ሲተመን በበፊቱ ዝቅተኛ አምስት ሺህ ብር ነበር። የአምስት ሺህ ብር የመንግስት የግምጃ ቤት ሰነድ ሊገዛ ይችላል። በ28 ቀን የምትከፈለዋን ብሎ ሊገዛ ይችላል። በ91 ቀን የሚከፈለውን ብሎ ሊገዛ ይችላል። በ182 ቀን የሚከፈለውን ብሎ፣ በ364 ቀን የምትከፈለዋን ብሎ ሊገዛ ይችላል። ለምሳሌ የ28 ቀኗን ቢገዛ በአጭር ቀን ውስጥ በ28 ቀን ውስጥ ገንዘቡ ከወለድ ጋር ይመለስለታል ማለት ነው። አሁን እኮ ባለው 14.7 ከመቶ ነው። ስለዚህ በ14.7 ከመቶ ታስቦ ይሰጥቷል። በአጭር ቀን ውስጥ ነው ሪተርን የሚገኘው። እሱ ለሚትገዙ ሰዎች እድል ነው። ደግሞ ሽያጩ ቀላል ነው የሚሆነው። የካፒታል ገበያ ውስጥ ያለ ሽያጭ ነው። ስለዚህ ካፒታል ገበያውን ሽያጭ የሚያከናውኑ ድርጅቶች ላይ በቀላሉ መግዛት የምትችሉት ነው። የሆነ ቦታ መሄድ የሚያስፈልገው ቢሮክራሲ ያለበት አይደለም፣ የግምጃ ቤት ሰነድ ግዢ ሁኔታ ለማከናወን። ሶስተኛው ወለዱ ትልቅ ነው። ለምሳሌ ባንክ ውስጥ የማስቀመጥ ወለድ ካያችሁት ከአምስት ከመቶ ይበልጥ አይደለም፣ አምስት እስከ ሰባት ከመቶ ነው ያለው። ነገር ግን የመንግስት የግምጃ ቤት ሰነድ አስራ ሰባት ነጥብ ሰባት ከመቶ ነው። በጣም ከፍተኛ ነው። ከፖሊሲ 15 ከመቶ በላይ ነው የሚገኝበት ወለድ። ስለዚህ ወለድ ትልቅ መሆኑ እድል ነው። በጣም ትልቅ ነው። 17 ነጥብ 7 ከመቶ በጣም ትልቅ ነው። ቢዋዥቅ እንኳን 15 ምናምን ከመቶ ቢሆን ባንክ ከማስቀመጥ አንጻር ሲታይ ሁለት እጥፍ፣ ሶስት እጥፍ ነው። ስለዚህ ጥሩ ነው። እንግዲህ በበፊቱ ከሆነና አሁንም የሚቀጥል ከሆነ ደግሞ ከግምጃ ቤት ሰነድ የሚገኝ ገቢ ከታክስ ነፃ ነው። አሁን ባንክ ውስጥ አስቀምጣችሁ የምታገኙት ገቢ የገቢ ግብር አለበት። ነገር ግን የመንግስት የግምጃ ቤት ሰነድ ላይ ያለ የሚገኝ ገቢ ከታክስ ነፃ ነው። ይሄ ራሱ በዚሁ የሚቀጥል ከሆነ እድል ነው። አምስተኛው የትርፍ ሁኔታው ወጥ ነው። ለምሳሌ 17 ነጥብ 7 ከመቶ አስባለሁ ካለ መንግስት 17 ነጥብ 7 ከመቶ ያስብላችኋል። ነገር ግን ለምሳሌ አክሲዮን ገዝታችሁ ቢሆን ያንድ ድርጅት የዛ አክሲዮን ትርፍ ካነሰ ከዛ የምታገኙት የትርፍ መጠን እያነሰ ነው ሄደው ከፍ ካለ ከፍ ልልላችሁ ይችላል። የመንግስት የግምጃ ቤት ሰነድ ላይ ግን አንዴ የሚቀመጠውና መንግስት የሚወስነው ኢንተረስት ሬት በዛው መጠን ልክ የምታገኙት ነው። ደግሞ በአመት በተደጋጋሚ ለሽያጭ የሚቀርብ ስለሆነ በተለይ አሁን ላይ መንግስት ከብሔራዊ ባንክ የሚወስደው የገንዘብ መጠን ስለቀነሰ ፊቱን ወደ መናዝራል ወደ የግምጃ ቤት ሰነድ ሸጦ ወደ ማግኘት ስለዚህ የግምጃ ቤት ሰነድ በተደጋጋሚ ወደ ገበያ የሚመጣ ስለሆነ እነዚህ አምስትና ከላይ የጠቀስኩላችሁ እድሎች ያሉት ነው። አሁን ለመንግስትም ደግሞ እድል አለበት። ለምሳሌ መንግስት በቀላሉ ፋይናንስ እንዲያገኝ እድል ይሰጠዋል። ለምሳሌ ብድግ ብሎ ለምሳሌ 2014 ሐምሌ 20 ላይ አንድ መንግስት የግምጃ ቤት ሰነድ ቀርቦ ነበር፣ የ20 ቢሊየን ብር ነው። ከዛ በኋላም ይቀርባሉ በተደጋጋሚ ስለዚህ 20 ቢሊዮን ብር ለአንድ ፕሮጀክት ቢያስፈልገው ለሽያጭ ላይ አቅርብ ይችላል የ20 ቢሊዮን ብር ወይ ደግሞ 50 ቢሊዮን ከሆነ የፈለገው የ50 ቢሊዮን ብር ሰነድ ያዘጋጃል እሱን ለገበያ ያቀርባል ግን ከፋፍሎ ሁሉንም በአንድ ላይ ለምሳሌ የ20 ቢሊዮን ቢያዘጋጅ 500 ሚሊዮኑን በ28 ቀን የሚከፈል ካታጎሪ ውስጥ ሊከተው ይችላል 15 ቢሊዮኑን የ91 ቀን ውስጥ ሊከተው ይችላል ሰባት ቢሊዮኑን በ182 ቀን የሚከፈለው ሊከት ይችላል። 11 ቢሊዮኑን ደግሞ በ364 ቀን የሚከፈል ሊሆን ይችላል። ስለዚህ መርጣችሁ ከዚህ ውስጥ የምትገዙት እንደዛ ነው። በአንዴ ሁሉንም በ28 ቀን የሚመለሰች ውስጥ ላይ አድርገው ይችላል። እየከፋፈለ ላይ አቅርበው ይችላል። እንደየተመቻችሁ ልትወስዱት ትችላለች። ስለዚህ ለመንግስት ፋይናንስ እንዲያገኝ እድል ይሰጠዋል። የግምጃ ቤት ሰነድ ደግሞ ሀብትንም ዲስትሪቢዩት የማድረግ ነው። በተለይ ለማህበረሰቡ የሚቀርብ ከሆነ ሁሉም ሰው የቻለውን ያህል መጠን እየገዛ ከሚገኘው ትርፍ ላይ እንዲከፋፈል እድል ይሰጠዋል። ለባለ ሀብት ብቻ የሚቀርብ ከሆነ፣ ለባንኮች ብቻ የሚቀርብ ከሆነ ሀብቱ ወደ አንድ ቦታ እንዲሄድ እድል የሚሰጥ ነው። ነገር ግን የመንግስት የግምጃ ቤት ሰነድ ሽያጩ ሲቀርብ ሀብትን ዲስትሪቢዩት ለማድረግ እድል ይሰጣል። ደግሞ መንግስት የገንዘብ አቅርቦትና ፍላጎትን የሚመራበት ሜካኒዝም ያገኛል። ለምሳሌ ሀያ ቢሊዮን ከገበያው መሰብሰብ አለብኝ ካለ በግምጃ ቤት ሰነዱ በቀላሉ ይሰበስበዋል። ተጨማሪ ገንዘብ ወደ ኢኮኖሚ መልቀቅ እፈልጋለሁ ካለ ደግሞ የተሻለ ወለድ ይሰጥና ሀያ ቢሊዮኑን ገዝቶ ከወለድ ጋር ሀያ አምስት ሀያ ስድስት ቢሊዮን አድርጎ ወደ ገበያ ሊበት ነው ይችላል። ወይ ደግሞ ሀያ ቢሊዮን ሰብስቦ ለተወሰነ ጊዜ ከገበያ ሊያርቀውና ገበያ ሊያረጋጋበት ይችላል። ስለዚህ የገንዘብ አቅርቦትና ፍላጎትን የመምሪያ መካኒዝም የሚመራበት ሆኖ እድል ይሰጠዋል። ግን ያው የሞኔተሪ ፖሊሲ ስለሆነ በተወሰነ መልኩ ደግሞ ስጋት የለበትም ብሎ መናገር አይቻልም። የመንግስት የግምጃ ቤት ሰነድ ሽያጭ ሁኔታ ምክንያቱም የመንግስት የግምጃ ቤት ሰነድ ብዙ ተሸጠ ማለት ብዙ ፈንድ ተፈልጓል ማለት ነው። መንግስት ብዙ የግምጃ ቤት ሰነዶችን አዘጋጀ ማለት ብዙ ገንዘብ ፈልጓል የሚለውን ነገርናል። ወይም ደግሞ በግልባጩ ብዙ የግምጃ ቤት ሰነድ መሸጥ ፈለገ ማለት ብዙ ብር ከገበያው መሰብሰብ ፈልጓል ማለት ነው። ወይ ደግሞ ገበያ ውስጥ ብዙ ብር አለ፣ ስለዚህ እሱን የሚሰበስብበትን ዘዴ ፈልጓል ማለት ነው። ይሄን ምልክት እየሰጠ ነው። ይመጣው አሁን ብዙ ከሸጠ መከፈል አለበት። መንግስት ሰነድ ነው የሚያዘጋጀው። ለምሳሌ የ50 ቢሊዮን ብር የግምጃ ቤት ሰነድ ቢያዘጋጅ፣ 50 ቢሊዮን ብር ከገበያው ከሰበሰበ፣ ያን 50 ቢሊዮን ከወለድ ጋር መመለስ አለበት። ምክንያቱም አሁን በወለድ ነው የሚመራው። በፊት በጨረታ ነው የግምጃ ቤት ሰነድ የሚቀርብ የነበረው በጨረታ ነው። አሁን ግን ቁርጥ የሆነ የወለድ ተመን አዘጋጅቷል፣ በሱ ስለሆነ ነው የሚመራው። ስለዚህ ሀምሳ ቢሊዮን መከፈል ካለበት ሀምሳ ቢሊዮን ገንዘብ ማግኘት አለበት መንግስት ማለት ነው። ወይ ከገቢው ማግኘት አለበት ወይ ከሌሎች መንገዶች ማግኘት አለበት። ስለዚህ ብዙ በሰበሰበ ቁጥር በተለይ መክፈል የማይችል ከሆነ መንግስት ያሰበውን ገቢ ማግኘት የማይችል ከሆነ ለመክፈል ሊቸገር ይችላል። ይሄ ደግሞ የበጀት ዴፊሲቱን የበጀት ጉድለቱን ሊያሰፋበት ይችላል። ምክንያቱም ሌሎች ሊሰራቸው የነበሩትን ከሚሰበስበውና ከሚያወጣው ጋር ሲነጻጸር ሰፊ ሊያደርግበት ይችላል። መክፈል አለመቻልም ደግሞ ሊመጣ ይችላል። በቀላሉ የመንግስት የግምጃ ቤት ሰነድ መሸጥ ችያለሁ በሚል ከፍተኛ ገንዘብ የሚሰበስብ ከሆነ መክፈል ሊቸገር ይችላል። መክፈል የሚቸገር ከሆነ ደግሞ ብር ሊያትም ይችላል ማለት ነው። ካለው ገንዘብ መክፈል የሚቸገር ከሆነ አትሞ ሊከፍለው በ28 ቀን እከፍላለሁ ብሎ በ28 ቀን ውስጥ ብሩን ካላገኘው ወዳ ነው። ስለዚህ በ28 ቀን ውስጥ ለመክፈል ፕሪንት ወደ ማድረግ እራሱ ሊሄድባቸው የሚችለባቸው መንገዶች አሉ፣ በበቂ ካልሰበሰበ። ስለዚህ ማኔጅ መደረግ አለበት። ለምሳሌ ወለድ በመጨመርና ወለድ በመቀነስ የመንግስት የግምጃ ቤት ሰነድ ማኔጅ ሊደረግም ይችላል። ለምሳሌ መንግስት ከፍተኛ ፍላጎት አለ ብሎ ካመነ የመንግስት የግምጃ ቤት ሰነድ መጠንን ዝቅ ወለዱን ዝቅ ላያደርገው ይችላል። በብዙ ብር ስላላቸው ለመግዛት ሊፈልጉ ይችላሉ። እጥረት ደግሞ ካለ የወለድ መጠንን ከፍ በማድረግ ነው አትራክት ላያደርግ የሚችለው ገበያ ስለዚህ ወለዷን ከፍና ዝቅ በማድረግ ለገንዘቡ ያለውን ፍላጎት ከፍና ዝቅ አድጎ ማኔጅ ማድረግ ይችላል። ስለዚህ የግምጃ ቤት ሰነድን ለመግዛት የምታስቡ ሰዎች በጣም ቀላል የሆነ ኢንቨስትመንት ነው። ፈጣን ሪተርን ያለበት ከሁሉም ኢንቨስትመንት ልፋት የማያስፈልገው ለማምረት የማትወጡበት ለመስራት የማትወጡበት ቢሆን እነዚህ ቦንዶችና ካፒታል ገበያ ውስጥ መሳተፍ ነው። ስለዚህ አይደለ የነበረ ዝም ብሎ የተቀመጠ ገንዘብ ካላችሁ ከትንሽ ይሄ ከአምስት ብር ጀምሮ ያላችሁ ገንዘብ ካለ በ28 ቀን የምትከፈል ገዛ ልታደርጉበት ትችላላችሁ። ስለዚህ ከ28 ቀን በኋላ በ15 በ17 ፐርሰንት ወለድ ልታገኙት ትችላላችሁ። ኢንቨስት የምታደርጉ መጠኑ ከፍ ካለ የምታገኙት የወለድ መጠንም ከፍ ይለላቸዋል። ስለዚህ ምንም ሳትለፉ፣ ምንም እናንተ ኢፈር ሳታወጡ የምታገኙት ኢንቨስትመንት ነው። እንደ ዊን ዊን እንደሚባለው መንግስትም ጥሩ ድል አለው፣ እናንተም ጥሩ ድል ይኖራችኋል። አክሲዮን የምትገዙ ሰዎች ስለዚህ በቀላሉ እኔ ጥሩ ድል እንደሆነ ይሰማኛል። መንግስት ግን የግምጃ ቤት ሰነድ ለፐብሊክ ስለተከፈተና ህዝብ ኢንተረስት ኖሮት በጣም የሚገዛ ከሆነ በጣም ብዙ በመሸጥ ውስጥ መክፈል የሚቸገር የበጀት ዴፊሲት ውስጥ እንዳይገባ ደግሞ ብሔራዊ ባንክ መንግስት የሚያቀርበውን የሽያጭ መጠን መመልከት አለበት። የሚቀርብ የወለድ መጠን መመልከት አለበት። የክፍያ ሁኔታ ጤነኛ መሆኑን መመልከት አለበት። የተሸጠው የበጀት ዴፊሲትን ሰፊ የሚያደርግ አለመሆኑን መቆጣጠር በደንብ ያስፈልጋል። መንግስት ቤቱ ጋር ይሸጠዋል የሚል ጥያቄ የሚመጣ ከሆነ ካፒታል ገበያ ውስጥ ካሉ አከናዋኞች በኩል ሊሸጠው ይችላል። ምናልባት ቴሌብርን ኤግዛምፕል ብንወስድ ቴሌብር ቦንድ የመሸጥን ኃላፊነትም ደግሞ ሊወስድ ይችላል። ስለዚህ ቴሌብር ላይ ካላችሁ ገንዘብ ቦንድ ልገዙ ትችላላችሁ። ከቴሌብርናችሁ እየተቀነሰ ቦንድ ለምሳሌ ከቴሌብር ካላችሁ ገንዘብ የቴሌር አክሲዮን እንደምትገዙት የመንግስት የግምጃ ቤት ሰነድ የብሔራዊ ባንክ እዛ ሊቀመጥ ይችላል። ስለዚህ ቴሌብር ካላችሁ ገንዘብ ላይ ቦንድ የመንግስትን የግምጃ ሰነድ ልገዙ ትችላላችሁ። ስለዚህ የወለድ ጊዜው ሲገኝ ደግሞ የክፍያው ጊዜው ሲገኝ ደግሞ ከወለድ ጋር ተደምሮ ደግሞ እዛው ቴሌብር አካውንታችሁ ላይ የሌላ አካውንቶች ላይ ሊቀመጥላችሁ ይችላል። ትራንዛክሽኑ ብዙም ከባድ አይደለም። ስለዚህ ይህንን መረጃ ለእናንተ ለማቅረብ ነው። ማንኛውም ሀሳብ፣ አስተያየት ካላችሁ ኢትዮጵያ ኢኮኖሚስት ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለው። መልካም ቀን።